የክልሉ ፕሬዝዳንት መንበረ ስልጣኑ ከተቆናጠጡ ስድስት ዓመት አለፋቸው። ነሐሴ 9 2015 ዓ ምት የሐዋሳ ከተማ ከንቲባ ተደርጎ የተሾሙት አቶ መኩሪያ ማርሻይ ደግሞ ሁለት ዓመት የስልጣን ዘመናቸውን ሊደፍኑ አራት ወራት ብቻ ቀርቷቸዋል። በእነዚህ የመሪነት ዘመናት ሲዳማ እንደተለወጠችና የክልሉ አመራሮች ላይ የሚነሳውን ተቃውሞ በተመለከተ የክልሉ ፕሬዚዳንት አቶ ደስታ ሌዳሞ ደግሞ መሪዎች ከህዝብ ጋር ተቀናጅተው እንደሚሰሩ ያላወቁ ኃይሎች የሚያነሱት ሀሳብ ነው ሲሉ ይተቻሉ። አመራሩ ከህዝብ ጋር ያለው ግንኙነት እንዲህ የጠነከረ መሆኑን በደንብ ያወቁት አይመስለኝም። በደንብ ቢያውቁት ኖሮ መሬት ላይ በሌለ አጀንዳ ህዝብን ማንቀሳቀስ ይቻላል ብሎ አይሞክሩት። ክቡርነቱ እርሶ በሚመሩት ክልል አመራር ራሱን እንጂ ህዝቡን ባለማየቱ ምክንያት ምግብ አጥተው ወረዳዎችን ጥለው ጎዳና ያወጡ በርካታ ህጻናት አሉ። ክቡር ፕሬዚዳንት የምንበላው ምግብ አተን ጎዳና ወጣን እያሉ ነው ህጻናቶቹ። ምላሾት ምንድን ነው? የተከበረው የክልሉ መሪ፣ ድሮ ትምህርት እንማር ነበር፣ አሁን ግን ጎዳና በረንዳ ላይ ነው የምናድረው እያሉ ነው። ታዲያ እርሶ መሬት ላይ ያለው ሀቅ ያሉት ምንድን ነው? እንኳን ሲዳማ ውስጥ ለሚኖር ቀርቶ ከክልሉም ውጭ ያለ ሰው ሲዳማ ምን አይነት ፍዳ እያየ እንደሆነ ያውቃል። ህጻናትና ወጣቶች የሚበላ በማጣት ምክንያት የኢትዮጵያን ከተሞች እንደ ሶሪያ ስደተኞች እየሞሉት፣ እርሶ ግን ሲንጋፖርን ሆነናል እያሉ ጠግቧ ድሮ

ክቡር ፕሬዚዳንቱ ሲንጋፖር ልንሆን ያሉትን የአየር ላይ ጨዋታ ለእሳቸው እንትሆና የሐዋሳ ከተማ ምክር ቤት ማያውቁትንና ያልኖሩበትን ከተማ ከንቲባ የሆኑ ብሎ ሹመት ለሰጣቸው ለአቶ መኩሪያ ማርሻይ በሹመታቸው እለት ያወሩትን አስደምጠን ጥያቄ እናንሳላቸው። የብልሹ አሰራርና ለብነት የተለያዩ ችግሮች ሲያጋጥሙ የእነንም ስልክ ወስዳችሁ ጭምር አንድም ነገር ዝንፍ ሳይል መረጃ እንዲሰጠኝ ነው የሚፈልገው ለማስቆም ኢፍታብ የሆነ ክቡር ከንቲባ በሴፍቲ ኔት ስም ለተረጆች የሚመጣን እርዳታ የቀበሌ አመራሮች ቀርጥፎ እንደሚበሉት እያወቁ ለማበረታታት ነው መረጃ ያስፈልገው? ወይንስ ሐዋሳ ከተማ ላይ ከወደቀው የጎዳና ተዳዳሪዎች ይልቅ የራሳቸውን ቤተሰብ እያደራጁ ስራ የሚያሰሩ አመራር ሊሾሙ ነው መረጃ ስጡኝ ያሉት? አሊያስ በክፍለ ከተማ ሊያልቅ የሚችሉ ጠቅላላ ጉዳዮች ወደ ከተማ አስተዳደሩ ወስደው የእርሶ ቡድን ብቻ ህጋዊ እስኪመስል ድረስ ህዝቡን እንዲዘርፉ ነው መረጃ የጠየቁት? መልሱ ለህዝቡ ይመልሱና፣ ሌላው ዳነሱት ሀሳብ ልለፉ። ህዝቡ የሚያገኘኝን ቀን ተደራሽ አድርጌ ስብሰባ ከ11 ሰዓት በኋላ

በሚያገኘኝ ክቡር የሐዋሳ ከተማ ከንቲባ ፕሮፓጋንዳውን በአማርኛ መግለጥ እስኪከብዶት ድረስ ስለምን ይዋሻል? ገና ወንበሮን ሳይቀምሱትና ቢሮትን መግቢያና መውጫ ሳይለምዱ ህዝቡ ይደውልልኝ ማለቶትስ ምን አይነት ቀኔ በውስጦ ቢይዙ ነው? ጉዳይ ለማስፈጸምስ የከተማ አስተዳደሩ ቢሮ የሄደ ግለሰብ እንኳን አመራሮቹን ሊያገኝ ቀርቶ በአይንም አይቶ እንደማያውቅ ይናገራል። ታዲያ ክቡር ከንቲባ፣ በዘርፈ ብዙ ችግር የከተማው ነዋሪ ከሶታል፣ የእርሶስ ምላሽ ምንድን? ሲዳማን ዩሳጭን ምክር ለእርሶም ላለቃውም ይለግሷቸዋል። ክቡር ፕሬዚዳንትና ክቡር ከንቲባ፣ የክልሉን ህዝብ ድምፅ እንዲሰሟቸውና የለውጡ አካል ሆነው ለሰፊው ህዝብ ተቃውሞ ውሳኔዎቻችሁን በፍ በፍጥነት ብታሳውቁ ሲል ጣቢያችን ይመክራል። ሲዳማ ኒውስ የህዝብ ድምጽ